ማዕዘን ላይ ታጓደልን ሶላት ስንሰግድ ሶላቱ ውድቅ ይሆናል። ዋጅባቱ ግዴታ የሆነን ነገር ደግሞ ለምሳሌ ረስተን ከሆነ በሱጁደ ሰህው ይጠገናማት ነው። ሽሩጦ ሳኒ ሁለተኛው መስፈርት አልዓቅሉ ጤነኛ አእምሮ ነው። ባለፈው አልኢስላም ሙስሊም ሆነው ወ ሙስሊም ተቃራኒ ክህደት ነው ብለናል። አንደኛው ላይ የሶላት መስፈርቱ ሙስሊም መሆን ነው። ቀጥሎ ደግሞ አልአቅሉ ጤነኛ አእምሮ ነው። ሁለተኛው አልአቅሉ ጤነኛ አእምሮ ነው። ወ ውልዱ ኩፍር የጤነኛ አእምሮ ወ ውልዱ ተቃራኒው፣ አልጁኑኑ ወ ውልዱ ተቃራኒው አልጁኑኑ፣ እብድ መሆን፣ እብድ ሆነ ሰው የጤነኛ አእምሮ ተቃራኒ፣ ወ ተቃራኒው አልጁኑኑ እብድ መሆን፣ ጤነኛ አእምሮ አለ መሆን። ወ ማጅኑኑ እብድ ሆነ ሰው ደግሞ መርፉዕን ተነስቶለታል።

ጤነኛ የሆነ ሰው የጤነኛ ወይም የአእምሮ ጤነኛ ተቃራኒ እብድ መሆን ነው ብለናል። የዚህ እብድ የሆነ ሰው ደግሞ ጥሩ ሚስራ መጥፎ ተቀባይነት የለውም ለሚለው ማስረጃ ወደሊሉ ማስረጃው ሀዲሱ ከሀዲስ ነው። ሩፊዐ አልቀለሙ ቀለሙ ብእሩ ተነስቶለታል። ሩፊዐ አልቀለሙ ቀለሙ ብእር ተነስቷል። ዓን ሠላተ ዓን ሠላትን ከሶስት ነገሮች ላይ ብዕሩ ተነስቷል፣ ወይም አይጻፍባቸውም ማለት ነው። ከሶስት ነገሮች ላይ ብዕሩ ተነስቷል፣ አይጻፍባቸውም። የመጀመሪያው አናኢሙ ሀታ የስተይቄበው፣ የተኛ ሰው እስከሚነሳ ድረስ። የተኛ ሰው መጥፎ ቢሰራ ጥሩ ቢሰራ አይጻፍበትም። ተኝቶ በእንቅልፍ ሩብ ቁርአን ቢቀራ አጅር አይኖረም። ወንጀል፣ ሌላም ነገር ቢሰራ ወንጀል አይጻፍበትም ማለት ነው። አናኢሙ የተኛ ሰው፣ ሀታ እስከ የስተይቄበው፣ እስከሚነሳ ድረስ ወልመጅኑኑ እብዲ ሆነ ሰው ደግሞ ሓታዩ ፍቅ እስከሚሽር ድረስ ሶ ሩ ወሶ غሩ ትንሽ የሆነ ወይ ደሞ ህፃን የሆነ ማለት ነው። ሓታየ ብሉغ ላቅማዳም ስከሚ ደርስ ድረስ ነዚ በሶስቱ ላይ አይፃፍባቸዎም ለጥሩ ሚስሩ መጥፈዎም ወሰገሩ ትንሽ የሆነ ሰው ሐታ የብሉግ ለአቅመ አዳም እስከሚደርስ ድረስ ማለት ነው። ህፃን ለምሳሌ ሐጅ ቢያደርግ ለቤተሰቦች ይሆናል አጅሩ የሚለው አለ። ለአቅመ አዳም የሚደርሰው ለምሳሌ ወንድ ልጅ ጺም ሲያወጣ፣ በብብት ላይ ፀጉር ሲኖር፣ ሌላም ቦታ ላይ ፀጉር ሲኖር፣ ድምጽ መጎርነ ምናምን፣ ለሴት ልጅ ደግሞ ያው የወር አበባ ማየት የተለያዩ ነገሮች አሉ ወይም ከ15 ዓመት በኋላ በእነዚህ ምክንያት ለአቅም አዳም ደረሰ ይባላል። አሽሮጦታሊሲ ሶስተኛው መስፈርት ማለት ነው። አተሚዙ መለየት ነው። አተሚዙ መለየት መቻል ነው ወይም ለአቅማዳም መድረስ። ይሄ ጎዳን ለጎዳም የሚለውን መለየት የሚችል አተሚዙ ለአቅም አዳም መድረስ ነው ወይም መለየት ነው። ወድሁ የትንሽ አተምይዙ ላቅ ማዳም መድረስ ነው። ወድሁ ተቃራኒ የትንሽ ተቃራኒው ማነው? የትልቅ ተቃራኒው አተምይዙ ትልቅ መሆን ነው ወይም መለየት መቻል ነው። ወድሁ ተቃራኒው ደግሞ አሶሮ ትንሽ መሆን ነው። ለምሳሌ ህጻን ልጅ ሶላሴ ሲሰግድ የሚያበላሽ የማይለይ ከሆነ እየሰገደ አየር ቢወጣ ወይሽንቱን እያንጠባጠበ ቢሰግድ እየስራቸው ይገባቸዋል ይሆን አለየም ማለት ነው። ምን እንደሚያበላሽ ሰለ ሶላት አለየም አላወቅም ገና ነው ማለት ነው። ወሐድሁ ገደቡ ሰብዑ ስኒን ሰባት ዓመት ነው። ሱመ ዩእመሩ ከዛም ይታዘዛል የህፃን ልጅ ማለት ነው። አተሚይዙ አሸርጡ ሣሊሱ ሶስተኛው መስፈርት አተሚይዙ መለየት ነው የምላቅ ማዳም መድረስ ነው። ትልቅ መሆን ነው። ወብድሁ ተቃራዶ ማሶ ገይሮ ትንሽ መሆን ነው። ወሐዱሁ ገደቡ ሰብዑ ሲኒን ሰባት ዓመት ነው። ስመ ዩእመሩ ከዛ የሚታዘዛል ሶላት። ያንድ ህጻሊ ሰባት ዓመት ሲሆነው ሶላት ስግር ተብሎ ይታዘዛል። ሊቀውሊሄ ይሄ ላሁ ለ ወሰለም እንዲህ ብለው ስላሉ ሙሩ እዘዙ፣ አብናአኩም ልጆቻችሁን ሶላቲ በሶላት እዘዙ ሊሰብዒን በሰባት ዓመታቸው ሶላት እንዲሰግዱ ልጆቻቸውን እዘዙ ስላሉ ረሱል፣ ወድሪቡሁም ምቷቸው አሉ። ራሱ ዓለይሃ በእሷ ላይ ሊዓሽሪን በአስር ዓመታቸው አልሰግድም የሚሉ ከሆነ በሰባት ዓመታቸው እንዲሰግዱ እዘዟቸው። በአስር ዓመታቸው ግን ስገዱ ሲባሉ የማይሰግዱ ከሆነ ምቷቸው፣ ግረፏቸው። ግረፏቸው ሲባል ለምሳሌ ባል ሚስቱን ወይም ልጆችን እናትና አባት ልጆችን ሲገርፉ የሚመታበት ቦታ አለ። ፊትን መምታት አይቻልም ማለት ነው። ሌላ ቦታ ላይ ግረፏቸው ማለት ነው። ወፈሪቁ አሉ ደግሞ ሶስተኛ፣ ወፈሪቁ ለያዩ በይነሁም በመካከላቸው ፊልመዳጂዕ የሚተኙበትን ቦታ ለያዩ እህትና ወንድምም ቢሆኑ ወንድምና ወንድም ቢሆኑ የሚተኙበትን ቦታ በፍራሽ ለያዩ። በፍራሽ በክፍል ይወታል ስታዙ ወይም ደግሞ በልብስ ለምሳሌ የየራሳቸውን ልብስ ከታች ለብሱና ከላይ ይሁን አንድም ቢሆን ችግር የለውም። ትነበ ወፈሪቁ ለያዩ በይነሁም በመካከላቸው ፊል መባጂዒ በሚተኙበት ቦታ ላይ ማለት ነው። ለያዩ አለ አለረሱል ስላ ስለም እህትና ወንድም ቢሆኑ ማለት ነው። አሽ ሸርጡ ራቢዕ፣ አራተኛው መስፈርት ረፈው አልሐደፊ ረፈው ማንሳት ነው። አልሐደፊ ወደው ነው የሚፈታ ነገር ማንሳት ነው። እሱም በሁለት ይከፈላል። አልሐደፊ የሚለው ብለናል። ለምሳሌ ሽንት መሽናት፣ ሰገራ፣ አየር መውጣት፣ ትልቁ ደግሞ ጀናባ፣ ሀይድ ማየት፣ ሴት ልጅ እንትን ተወልብ በኋላም እንታዩ ንፋስ፣ እነዚህ የመሳሰሉትን ይይዛል። ወሁ እሱም አልወዱ

አስር ናቸው። አሁን ላይ የሶላት መስፈርቶች ዘጠኝ ናቸው ብለናል። እያንዳንዳቸውን ማለት ነው። እዚ ጋ የሶላት መስፈርቶች ዘጠኝ ናቸው ብለን አራተኛው መስፈርት ላይ ደርሰናል። ረፍዑል ሀደፊ እንትን ወዱን ፈታ ነገር ማስወገድ ነው። ወሁወ አልማሩፍ ይታወቀው የሆነው አልማሩፍ وهو المعروف وهو الوضوء المعروف ይታወቀው የሆነው ወዱ ነው። ሙጅቡሁ ግዴታ የሚያደርገው ደሞ አልሓዲት ወዱ መፍታት ነው። ወዱ እንዲያረግ ግዴታ የሚያደርገው ሽሩጡሁ ወዱ ለራሱ ደግሞ ብቻውን አስር መስፈርቶች አሉ ማለት ነው። ወሽሩጡሁ አሽረቱን የወዱ መስፈርቶቹ አስር ናቸው። ወሽሩጡሁ መስፈርቶቹ አሽረቱን አስር ናቸው። አልኢስላሙ ሙስሊም ሆኖ ሙስሊም ያልሆነ ሰው ለምሳሌ ወዱ ቢያደርግ ጥቅም የለውም ማለት ነው። ሙስሊም መሆን አለበት። አልእስላሙ የመጀመሪያው ለወዱ መስፈርቱ አልእስላሙ ሙስሊም መሆን አለበት። ወለአቅሉ ጤነኛ አእምሮ መሆን አለበት፣ ጤነኛ አእምሮ ያለው። ወተሚዙ ላቅመደም የደረሰ ትልቅ መሆን አለበት። ይህን ከላይተናል። ወንየቱ ንያ በውስጥ ማሰብ ሊኖር ይገባል። ንያ ሌላ ቦታ ላይ ወንየቱ በውስጥ ማሰብ ይሄ ባፍ መናገር አይጠበቅብንም። ይሄ ነወይቱ ሰሊ አርባረካ ተላታ ረካት መግርብ ይሄ የሚባለው መባል ባፍ መናገር አይጠበቅብንም ማለት ነው። ልባች ማሰብ በቂ ነው። ወስቲ ሱሓቡ ሁክሚሃ የወዱን ቀጣይ እንዲኖሮ ማረግ ነው። ወንየቱ ንያ ማድረግ ነው። ወይም ማሰብ ባየው ሌላ ቦታ ላይ እኽላስ የምንለው ኒያ የሚለውን ይይዛል ማለት ነው። ወስጥ ሰሓቡ ሐኩምሃ ማዘው ወስጥ ሰሓቡ ወስጥ ሰሓቡ ማዘው ተር ነው ሐኩምሃ የወዱን ብይን ወይም ደግሞ የወዱን ወዱ ስናረግ ማዘው ተር ነው። ማለትም ቢአላ የንውየ ላይነይት ነው። ቀጥዋሃ ወዱ ሲያረግ በመሃል እጁን ታጥቦ ወፊቱን ታጥቦ አቋርጣለሁ ብሎ ላይነይት ነው። ሓታ ተቲመት ጠሃረትሁ ወዱን አርጎ እስከሚጨርስ ድረስ አቋርጣለሁ ብሎ ላይነይት ነው። የሆነ እጁን ታጥቦ ፊቱን ታጥቦ እናት የጠራች ነው አባት የጠራች ከል ይመጣል ብሎ ላይ አቋርጥ ነው። አቋርጣለሁ ብሎ ላይነይት ነው። ወንቅጣዑ ሙጂቢን ወንቅጣዑ ማቋረጥ ነው። ሙጂቢን ግዴታ፣ ወዱ ግዴታ የሚያደርገውን ነገር ደግሞ መቁረጥ ነው። ለምሳሌ ወዱ እያደረገ ሽንቱን እየሸና አየር እየወጣው ወዱ ቢያደርግ ይሄ ትርጉም የለውም ማለት ነው። ያንን ወዱ ግዴታ ያደረገበትን ነገር ሽንቱንም ሆነ ሌላም ነገር መጨረስ አለበት ማለት ነው። ወስቲ ድረን ወስቲንጃውን ስቲንጃ ማድረግ ነው። በውሃ መታጠብ ነው። አዊ አዊስቲጅማሪን አዊ ወይም አዊ አዊስቲጅማሩን ወይም በስቲጅማር ማዳረቅ ነው። ቀብለሁ ከወዱ በውሃ ወዱ በውሃ ከመታጠብ በፊት በስቲጅማር ለምሳሌ፣ ስቲጅማር ማለት በድንጋይ በወረቀት በሶፍት ማዳረቅ ነው። ለምሳሌ ውሃ የማያገኝ ከሆነ ሶስት ድንጋይ መሆን አለበት። ውሃም እያለን ቢሆን ስቲጅማር መጠቀም ድንጋይ፣ ሶፍት፣ ወረቀት መጠቀሙ ቀድሞ ከውሃ በፊት ተመራጩ ማለት ነው። እስትንጃእን እስትንጃ ማረግ ነው። ስትጅማሩን ወይም እስትጅማር ማረግነው ቀብለሁ ከውሃ በፊት ማለት ነው። ወጡሁርየቱ ማይን ውሃው ደግሞ ንፁህ መሆን አለበት። ውሃው ንፁህ መሆን አለበት። ለምሳሌ ንፁህ የሆነ ወይም የተፈቀደ ውሃ። የእርሾ ውሃ፣ የንፍሮ ውሃ አለ የተፈቀደ የሆነ ውሃው ይሄ አይሆንም ንፁህ ቢሆንም ይ ንፍሮ ውሃ የእርሾ ውሃ ምናምን አይሆንም። ማለት ንጹህ ውሃ መሆን አለበት። ወኢባሃትሁ የተፈቀደ ውሃ መሆን አለበት። የተሰረቀ ውሃ መሆን የለበትም ማለት ነው። ወኢዛለቱ ማስወገድ ነው። ማየምነዑ የሚከለክል የሆነን ነገር ውሱለሁ ኢለልበሸራ ወደ ሰውነት ውሃው እንዳይደርስ የሚያደርግን ነገር ማስወገድ ነው። ለምሳሌ ጥፍር ቀለም ጥፍር ቀለም አርገን ወዱ የምናረግ ከሆነ ወዲ ጥፍራችን ውሃ አይደርስም። ወይም ባዝሊን በጣም የምናበዛ ከሆነ ውሃ ኮለል ብሎ ይወርዳል እንጂ ወደ ሰውነታችን አይደርስም። ባዝሊን ችግር የለውም፣ ታልበዛ ግን በጣም በስቶ ውሃ ወደ ሰውነታችን እንዳይደርስ የሚያረግ ከሆነ እሱንም ያን ነው። ውሃ ወዱ ስናረግ ሰውነታችን እንዳይነ ከሚያረግን ነገር ማስወገድ አለብን ማለት ነው። ወዱ ኹሉል ወቅቲ የሶላት ሰዓት መግባት አለበት። ወደ ሁሉል ወቅቲ የሶላት ሰዓት መግባቱ ነው። አላመን አላ ላይ መን ሓደፍሁ ዳኢሙን ይፈርቡይ ሁልጊዜ ወዱ ሚፈታ፣ ለምሳሌ የኩላሊት ኢንፌክሽን ያለበት ይሄ ጨንጓራ ምናምን ያለበት አሁን ሽንት ቤት ቀሽንታቸውን መቆጣጠር ራሳቸውን መቆጣጠር የማይችሉ የሆኑ ሰዎች ማለት ነው። ለነሱ ልክ አዛን ታለ በኋላ ወዱ አድርገው መስገድ ይችላሉ ሶላት ሰግደው እስከሚጨርሱ ድረስ ራሳቸው መቆጣጠር የማይችሉ አሉ ማለት ነው። አሁን ለነዚ ልክ ከዛን እንዲያለ ወዱ አድርገው መስገድ ይችላሉ ማለት ነው። እየሰገዱ ከዛ በኋላ እንትን ቢልም ችግር የለውም ምክንያቱም ላይከልፉ ከልፉ ነፍስ ኢላው ነው። አላ ስብን ነፍስ እያና አስገድጋትም በላይ ነው። ዛሬ ክፍል ሁለትን ይህን ይመስላል ማለት ነው። ባለፈው ሙስሊም መሆን ነው፣ የሙስሊም ተቃራኒው ካህዲ መሆን ነው የሚለውን አይተናል። ቁርአን ማስረጃ ትናንትና ዛሬ ደግሞ ሁለተኛው ጤነኛ አእምሮ ነው፣ የጤነኛ አእምሮ ተቃራኒ እብድ መሆን ነው የሚለውን አይተናል ማለት ነው። ቀጥለው ደግሞ ሦስተኛው ታተም ይዞ ለአቅመ አዳም መድረስ ነው። ወደ ተቃራኒው ደግሞ ትንሽ መሆን ነው፣ መለየት ነው፣ ወይም ትልቅ መሆን ነው። የትልቅ ተቃራኒው ትንሽ መሆን ነው፣ መለየት መቻል ለውን ከሀዲስ አይተናል። ማስረጃ አራተኛ ደግሞ ረል ደረፍዑል ሓደሴ ሓደሴ የሆነን ነገር ማንሳት ነው ማስወገድ ነው ህ አልወ አልመዕሩፍ እሱ የታወቀ የሆነው ወዱ ነው ብለን እዙ አራተኛውን አይተን ከዛ ወዱ ብቻውን ማለት ነው ወዱ ራሱ እንትን አስር መስፈርቶች አሉት የሚለውን አይተናል አስርቱንም መስፈርቶች እነዚህን አይተናል የወዱ መስፈርቶቹ አስር ናቸው እነዚህ ያየናቸው ናቸው ማለት ነው